ብርከኛ የለኝም ብሎ ብርከኛው የተማረከውን በድሮን መጥቶ እየጨረሰ ነው። ይሄ የመንግስት ተቋምም ማዶልኝ አርበኛ በለጠ ሸጋው የአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዋና ዘመቻ መሪ ነው። ዘመቻ አርበኛ አደም አሊ አባናደው መጠናቀቁ የወጣ መግለጫ የአፋብኃ ምስራቅ አማራ ምኒልክ ዕዝ መስከረም 14 2018 ዓ.ም የተጀመረው ዘመቻ አርበኛ አደም አሊ አባናደው በበርካታ ወታደራዊና ፖለቲካዊ እንዲሁም ዲፕሎማሲያዊ ድሎች ታጅቦ መስከረም 30 ቀን 2018 ዓ.ም መጠናቀቁን በማስመልከት የአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ የወጣ መግለጫ። ዘመቻው መስከረም 14 2018 ከጠዋቱ 12 ሰዓት በአምስቱም ኮሮች በተመሳሳይ ሰዓት ውጊያ በመክፈት ከጀመርንበት ቅጽበት አንስቶ የአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ምስራቅ አማራ ኮር 1፣ ምስራቅ አማራ ኮር 2፣ ለአስታ ሳምነ ኮር፣ ልጅ ኢያሱ ኮር፣ ንጉስ ሚካኤል አሊ ኮር፣ እዙ ልዩ ዘመቻ እንዲሁም በአንዳንድ ቀጠናዎች በቅንጅት የድርጅታችን አካል የሆኑት ቴዎድሮስ እዝ አሳምነውዝ በላይ ዘለቀዝ እና መላው የሰራዊታችን አባል በየደረጃው የሚገኙ ኃይል አመራሮች እና የዛችን ስራ አስፈጻሚ አመራሮች 247 እረፍት አልባ የውጊያ ተሳትፎና አመራር በመስጠት የህልውና ተጋድሎን ታሪክ አዲስ ምዕራፍ ውስጥ ማስገባት ተችሏል። ዘመቻው ታቅዶ ወደ ተግባር ከተገባበት ጊዜ ጀምሮ የድርጅታችን አፋፋሃ ቀጠናዊ አመራሮች የሞራል ድጋፍ ከመስጠት ጀምሮ የዘመቻው አካል በመሆን የጥላትን እንቅስቃሴ በመገደብ ባደረገናቸው የጋራ ውጊያዎች የአማራ ሕዝብ የህልውና ትግል መሪ ድርጅት እንደተፈጠረ በተግባር አሳይተናል። ለ16 ቀናት ያለ እረፍት በዘለቀው ዘመቻ አባናደው በርካታ የነፍስ ወከፍ የቡድንና የመካናይዝድ ጦር መሳሪያዎችን ከበርካታ ተተኳሽ ጋር እንዲሁም ከ24 በላይ ወታደራዊ ተሽከርካሪ በመርኮ የተገኙ ሲሆን በጥላት አምስት ክፍለ ጦሮቹ የተበታተኑበት ውጊያን አቅደው የሚመሩ የውጊያ መሀንዲሶችን ጨምሮ በርካታ መስመራዊ መኮንኖችን ያጣበት በመቶዎች የተማረኩበትና በሺዎች ሙትና ቁስለኛ የሆኑበት ስኬታማ ዘመቻ እንደነበር በግምገማ አረጋግጠናል። እንግዲህ የዘመቻ አባናደው ወይም ዘመቻ አደም አሊ አርበኛ አደም አሊ በተሰዋው ታጋያችን የወጣው የዘመቻ ስምሪት ከወታደራዊ ድል አኳያ በርካታ ድሎችን አግኝተናል። በዚህም ስድስት ሞርተር ሶስት የሞርተር ምጣድና 103 የሞርተር ቅንቡላዎችን ያገኘን ሲሆን 8 ዲሽቃ 33 ብሬን 13 ስናይፐር 1343 ክላሽ 8 ሽጉጥ 487 የእጅ ቦምብ 25 ሬዲዮ መገናኛ፣ 448 የክላሽ ካዝና፣ 613 የደረት እና የወገብ ትጥቆች፣ 62479 የክላሽ ተተኳሽ፣ 34577 የብሬን ተተኳሽ፣ 15614 የዲሽካ ተተኳሽ ስድስት መቶ ሰባ ዘጠኝ ምርኮኛ ሶስት ሺ ሶስት የተደመሰሰ ስድስት መቶ ስልሳ ሰባት ወታደራዊ ሻንጣ ሀያ አራት መኪና የወታደራዊ የፖለቲካ አመራሮች መኪና ኦራል፣ አምቡላንስ፣ ፓትሮል ጨምሮ የአገዛዙ ወታደራዊ ጠቀሚያ አድርጓቸው የነበሩና የተማረኩት አምቡላንሶች ለሕዝብ አገልግሎት እንደዋሉ ተደርጓል። ስለዚህ በዘመቻ አደም አሊ ወይም አባናደው የተገኙ ድሎች እነዚህ በርካታ ድሎችን አግኝተንበታል። ከዚህም በተጨማሪ ሌሎች ወታደራዊ ገዥ መሬቶችን ይዘንበታል። ሌሎች ወታደሩን አፈራርሰን በርካታ ክፍለ ጦሮችን ከወታደራዊ ሰንሰለቱ እንዲሰረዙ ጭምር አድርገናልና መዋቅራቸው ብቻ እንዲቀር አድርገናቸዋል። በዚህ የአማራ የህልና ትግል ከጀመረበት ካለፉት ሁለት ዓመታት ወዲህ ጠላት ካስተናገዳቸው ኪሳራዎች እጅግ የከበደውን ኪሳራ በዘመቻ አደም አሊ ወይም አባናደው አስተናግዷል ማለት ነው። ሌላኛው በዚህ ግዳጅ ያተረፍነው ምንድነው? ፖለቲካዊ ትርፎችን አትርፈናል። እንግዲህ በዚህ በፋኖ በርካታ ወረዳዎችን ተቆጣጠራን፣ ከአርባ በላይ ከተሞች ህዝባዊ ውይይት አድርገናል። እንግዲህ ከአስራ ስድስት በላይ ወረዳዎች በቁጥጥር ስራ ውለናል ማለት ነው። እዚህም ከአርባ በላይ ከተሞችን ህዝባዊ ውይይት አድርገናል። የህዝብ አስተዳደር መዋቅር ዘርግተናል። ሰፊ የህዝባዊ መዋቅር የዘረጋንበት ከዚህም ጋር ተያይዞ ከፍተኛ የሆነ የፖለቲካ ዘመቻ የተዘመተበት አፋብኃ በሚያውጀው ዘመቻ ምን ሊፈጠር እንደሚችል ትልቅ ፍንጭ የሰጠንበት አቅማችንን ለወዳጅ ለጥላት ያሳየንበት ልዩ ዘመቻ ነበር ማለት ነው። ከዚህም በተጨማሪ ትልልቅ ከተማዎች ከነዚህም ወሳኝ ወሳኝ የሚባሉ ህዝባዊ ውይይት ከተደረገባቸው ና የሲቪል አመራር የሲቪል አስተዳደር ዝርጋታ የተደረገባቸው በርካታ ከተሞች ከአርባ በላይ ውይይት ተደርጓል። ከነዚህም ውስጥ እስከዛሬ እንግዲህ በጥላት በኩል በርካታ ስራዎችን የሰራባቸው ህዝቡ ከኛ የተለየ በሚመስል መንገድ ፕሮፓጋንዳ ሲነፋባቸው የነበሩትን ከተማዎች በግልጽ ጊራና ከተማን፣ ማርየን፣ ውጫሌ፣ ወርጌሳ፣ መርሳ፣ ስሪንቃ፣ ቃሊም፣ ሳንቃ፣ በቅሎ ማነቂያ ሰቀላ አሁን ተገን ስታይሽ ሙጃ ወንዳች ደንሳ የሚባሉ በዚህ በሰሜን ወሎ አካባቢ እና በደቡብ ወሎ አካባቢ የሚገኙ ከተማዎች በርካታ ስራዎችን ሰርተንባቸዋል። በርካታ የህዝብ አስተዳደሮችን ሰርተናል። በርካታ የህዝብ ውይይት አድርገናል። ስለዚህ ሲቪል መዋቅራችንም በዚህ ልክ ዘርግተን ለቀጣይ ትግላችን ያስተካከልንበት መሆኑን እንዲታወቅ እንፈልጋለን። ነገም እንግዲህ በዚህ ልክ የወታደራዊ እና የፖለቲካዊ ትርፋችንን በዚሁ ልክ የምናስቀጥለው መሆኑን። ሌላኛው ሶስተኛ ያተረፍንበት ነገር ከዲፕሎማሲ አንጻር በርከት ያሉ የውጭ ዜጎች ጭምር መጥተው እንዲጎበኙ አድርገናል። ምርኮኞችን በስርዓት ይዘን እንግዲህ የዓለም ከምን ከምንም በላይ የአማራ ፋኖ ትግል ዓለም አቀፍ የጦርነት ህጎችን እንደሚያከብር አሳይተናል። በዚህም እንግዲህ ምርኮኞችን በስርዓት ይዘን ለቀይ መስቀል ጥሪ አድርገን በውስጥ መስመሮች ተነጋግረን አስረክበናል ቁስለኞች እንዲታከሙ አድርገናል ቁስለኞቹ ለቀይ መስቀል አስረክበናል ማለት ከዛ ውጪ እንግዲህ ከመከላከያ ሚሊሻ ከአድማ ብተናና ከሌሎች ሲቪል አስተዳደሮች የተያዙ ምርኮኞችን በስርዓት ይዘን ለአለም አቀፉ የተያዙበትን መንገድ አሳይተናል ማለት ነው እንግዲህ ከሬሽን ካኗኖራቸው ከአቀማመጣቸው ጭምር ስርዓት ባለው አለም አቀፋዊ የውትድርና ህግን በሚያሟላ መንገድ አስቀምጠናል ማለት ነው። ቁስለኞች እንግዲህ ለቀይ መስቀል በስርዓት ተረክበዋል። ከዛ በተጨማሪ ሌሎቹንም እንግዲህ ለመስጠት ሬሽን እና ሌሎች ነገሮች እንዲሟሉ ዓለም አቀፉ ማህበረሰብ እንዲገኝና እንዲያያቸው ጭምር አድርገናል ማለት ነው። በዚህም የቀይ መስቀል ከዓለም አቀፍ ማህበረሰቡ ጭምር በመምጣት ውጮች ጭምር በመምጣት አይተውታል። የቁስለኞች አያያዛችንን፣ ሌሎች የምርኮኛ አያያዞችን ከዲፕሎማሲ አኳያ የዓለም አቀፍ የሰብአዊ ህግ ኢንተርናሽናል ሁማኒተሪ ላው የሚባለው በሚደነግገው መሰረት ሰብአዊ ክብራቸውን በጠበቀ ሁኔታ የያዝናቸው የቀድሞ የብልጽግና ሰራዊት አባላትን ምስክራቸውን በአለም አቀፍ ማህበረሰብ አባላት ፊት መስክረዋል። ይህ የአዲሱ የአማራ የህልውና የትግል ታሪክ ምዕራፍ መሆኑን ያረጋገጥንበት ነው ማለት ነው። ሌላኛው መሪያችን ዋርካው መሪ ወዳጆ በይፋ ባህ ያደረገው ጥሪና ድርጅታችን አፋብኃ ከአለም አቀፍ ቀይ መስቀል ማህበር ጋር በውስጡ በተሳጻፈው መሰረት አስረክበናል ማለት ነው። ስለዚህ ቀጣይም የቆሰሉትን በቀጣይ እንደዚሁ እያስረከብን የምንሄድበትና ሌሎች ግዳጆችንም በዚህ ልክ እንደምንሄድ ነው የምናሳውቀው። ትልቁ ነገር ምንድነው? ብልጽግና እንግዲህ በዚሁ ስርዓት ውስጥ ከያዟቸው ይገሏቸዋል፣ ይፈልጧቸዋል፣ ይቆርጧቸዋል እያለ ወታደሮቹን ያላግባብ እድሜያቸው ያልደረሱት ወታደሮች ጭምር ወደ ውትድርና በማስገባት ወታደራዊ ስርዓትን ያልሰለጠኑ ወታደሮችን ጭምር በማስገባት በርካታ ስራዎችን ሰርቷል። እነዚህ በርካታ ያጠፋቸው ጥፋቶች እንግዲህ በመሬት ላይ እኛ ወታደሮችን ምን እንደምናደርግ እና የምርኳ የኛ አያያዛችን ምን እንደሆነ ለምን አላማ እንደምንታገል አላማችንን ያሳወቅንበት እንግዲህ እነዚህ ከተለያዩ ብሔር ብሔረሰቦች የመጡ ምርኮኞች ናቸው። ስለዚህ እነዚህ ሰዎች ፋኖ ምን አይነት ትግል እየታገለ እንደሆነ ለዓለም አቀፉ ማህበረሰብ የተናገሩበት ዓለም አቀፉ ማህበረሰብ የኛን ትግል በቀን ፀሐይ እንግዲህ አንጸባርቆ ያየበትን ሁኔታ የፈጠርንበት ሁኔታ አለና እነዚህን በትክክል ያሳየንበት የትግል መስመራችንን አሳይተናል ማለት ነው። መጨረሻም ማለት የምፈልገው በአማራ ክልል ራሱን የጥምር ጦር ብሎ የሚጠራው የክልሉ ታጣቂ ኃይሎች አድማ ብተና ፖሊስ፣ ሚኒሻ እንዲሁም ራሱን የኢትዮጵያ መከላከያ ሰራዊት ብሎ የሚጠራው የነውረኛው መንግስት ነኝ ባይ ዙፋን አስጠባቂ ዘረኛ ዘረፈጅ ሰራዊት በአፋጣኝ እጅ እንዲሰጥ ጥሪያችንን ወንድማዊ ጥሪያችንን እናቀርባለን። ከዛም በተጨማሪ የአማራ ወጣቶች ወደ ትግሉ እንዲቀላቀሉ እና የተጀመረን የሁሉና ትግል ከወንድመቶቻቸው የአማራ ፋኖ ታጋዮች ጋር አብረው እንድታገሉ ስንል አማራዊ ጥሪያችንን እናቀርባለን። በዚህም ለአማራ ክልል ተወላጆች ወይም ደግሞ ለአማራ ብቻ ሳይሆን ሌሎች ብሔር ብሔረሰቦች በዚሁ ትግል ተሳትፎ እንግዲህ ከዚህ ዘረፈጅ ከሆነው መንግስት ጋር ነጻ የምንወጣበትና ሌሎች ብሔር ብሔረሰቦች በዚህ ትግል ተሳትፎ እንደ ኢትዮጵያውያን ኢትዮጵያ ነጻ የምናወጣበት እንደ ሀገር ሀገር የምንመሰርትበት ብሔርን ለይተን አርለምኛ እንደፋ ነው እየታገልን ያለን የተለያዩ ብሔር ብሔረሰቦችን አቅፍን ነው እየታገልን ያለን የኦሮሚያ ተወላጆች አሉ፣ የደቡብ ተወላጆች አሉ፣ ሌሎች የአፋር የሶማሌ ታጋዮች በመከላከያ ውስጥ ያሉ ታጋይ ወንድሞቻችን መጥተው እኛ ጋር ተቀላቅለው ሁሉም ቤታችንን ያዩ ስለሆነ ሁሉም ብሔር ብሔረሰቦች እኛ ለአንድ ብሔር እየታገልን እንዳልሆነና ቅድሚያ ግን መቀመጫችንን ማስተካከል እንዳለብን የአማራ ሕዝብ እየተፈናቀለ እየተገደለ ያለበትን ሁኔታ አውቀው መጀመሪያ አማራን ማዳን ስላለብን እየታገልን ያለን ኢትዮጵያን ለማስጠበቅና ኢትዮጵያን ለማዳን ስለሆነ እየታገልን ያለን። ሁሉም ብሄር ብሄረሰቦች ወደ ትግሉ እንዲቀላቀሉ ልጆቻቸው ያላግባብ እየሞቱ እንደሆነ በተለይ የኦሮሚያና የደቡብ ልጆች ያላግባብ ልጆቻቸው በአማራ ክልል እየቀሩ እንደሆነ አውቀው ልጆቻቸውን ከትግል መስመር አውጥተው ከመከላከያ እጅ አውጥተው ወደ ፋኖ ተቀላቅለው የሚታገሉበትን ኢትዮጵያዊ ጥሪያችን እናደርጋለን። ሌላኛው በጣም መታለፍ የሌለበትና ህዝባችን አሁን ባደረግነው ተጋድሎ እንደ ወሎ በርካታ ተጋድሎች ተደርገዋል፣ ይታወቃሉ። በርካታ ድሎች ተገንተዋል። በዚህም ትግል እንግዲህ እህት ወንድሞቻችን ሕዝባችን ያደረገልን ድጋፍ ቁስለኞቻችንን አንስቶ ሲርበን አብልቶ ሲደክመን የተሸከምነውን ሸክም አግዞ አይዟችሁ በርቱ ብሎ ላበረታታን እንድንታገል የትግል ሞራላችንን ለመለሰልን የአማራ ሕዝብ ክብርና ምስጋና ይግባው እላለሁኝ። ጨርሻለሁ። አመሰግናለሁ።